ይሄ መረጃ ከዚህ በኋላ ለምትወስኑት ነገር በቂ መረጃ መሆን ስለሚችል ወይም ደግሞ አጋዥ ስለሆነ ስሙኝ። ሀያ ሰማኒያም አርባ ስልሳም የተመዘገቡ ሰዎች እድሉ አላቸው። ፕሮፖዛሉ ሲቀርብ እንዴት ነበር መሰላችሁ? ለምሳሌ ያህል አጠቃላይ ለሀያ ዓመታት የተመዘገቡ እየቆጠቡ እየጠበቁ ያሉ ሰዎች ከአምስት መቶ ሺህ ብር በላይ እየቆጠቡ አጠቃላይ ሲደመር ዘጠኝ ሺህ ስምንት መቶ ምናምን ግለሰቦች ናቸው። ስለዚህ ከግል ድርጅቶች ጋር መንግስት አሁን ባለው አሰራር አብሮ ለመስራት ሲወስን ወደ ኋላ ሄደን ኮንዶሚኒየም ቁጠባ ወይም ደግሞ የቤቶቹ ግንባታ ህግና አሰራሩስ ምን ነበር የሚለውን እኔ በደንብ ስለሚጠቅማችሁ መንግስት ሰብስዳይዝ እያደረገ ቤት በነፃ ያቀርባል። ኮንትራክተሮች ይገነባሉ። ከዛ ደግሞ ጥቃቅንና አነስተኛ ማህበራት ብለው የተደራጁ ሰዎች ደግሞ የሚያቀርቡት አለ። ስለዚህ ሙሉ ግብአት ከኮንትራክተሩ አልነበረም፣ ወይም በመንግስት ሳይድም አይደለም። የንግድ ባንክ ብድርም ደግሞ አለ። ዛስ ዋይ ዋጋው የኮንዶሚኒየም ይቀንስ የነበረው። አሁን ላይ ያንን ልከተል ቢል መንግስት የዛኔ የተቆጠበው ገንዘብና የተወሰነው ውሳኔ አሁን ላይ በጣም ፊዚብል አይደለም በምንም አካሄድ። ስለዚህ ወደ ግል ድርጅቶች እነዚህ ቆጣቢዎች ሲመጡ አትሊስት የግል ድርጅቶች የሚሸጡበት የቤት ዋጋ እና መንግስት ሰብሲዳይዝ የሚያደርገውስ ምን ያህል ነው የሚለው ኮንሲደር ተደርጎ ባለ አንድ መኝታ፣ ባለ ሁለት ስቱዲዮ፣ ባለ ሶስት፣ ባለ አራት መኝታ እያልን ስንዘረጋው ምን ያህል ሰዎች ያን አፎርድ ያደርጋሉ የሚል ዳታ ተሰራና ከአምስት መቶ ሺህ በላይ ያሉ ሰዎች ከሃያ ሰማንያም ከአርባ ስልሳም ተብሎ ኮንሲደር ተደረገ። ፕሮፖዛሉ ቀረበ። ስለዚህ አሁን እዚህ ውስጥ መካተት የሚፈልግ ሰው አንድ ሩም ያለው ይመስለኛል። ምን አይነት ሩም ይህን ያህል አፎርድ አደርጋለሁ ብሎ ኢቨን ቤድሩም እስከ መምረጥ አሁን ሩም አለው። በዛ ፕሮፖዛል መሰረት ግን በክብርት ከንቲባ ሲወሰን ፋይናሊ ጸድቆ የወጣውን ነገር መመርመርና ደግሞ እንዴት መካተት ትችላለሁ የሚለው ማተር ያደርጋል። ይህንን ስላችሁ ግን አንድ ነገር በተሳሳተ ወይ እንዳንረዳ፣ ያለውን ፓኬጅ እንጂ ከዚህ በኋላ ተገንብቶ በምን ያህል ጊዜ ይቀርባል ቶሎ ይቀርባል ቶሎ ይሰጣል አይሰጥም የሚል ኢቫሉዌሽን ውስጥ አረለውም። እሱ ፓርት አይመለከተኝም የኔ ስራም አይደለም። እሱን የሚያውቁት የሚገነቡ ሰዎች ናቸው። በዛ ወይ የተረዱ ግን እድሉ ውስጥ ያሳምናል ብላችሁ ካሰባችሁ ለመካተት የሚሆኑ ሩሞች አሉ የሚለውን ለማስረዳት ያለው።